ኧረ ቁጭ በሉ። አይገባም አይገባም። እንግዲህ አሁንም መደወል ትችላላችሁ። ቆየት ያሉ ማስታወቂያዎችን እንዴት ነው? እንስማ። ደስ ይለኛል። እንስማ። እሺ፣ ቆየት ያሉ ማስታወቂያ ቢራ ነው። እሺ፣ ቢራን የተመለከተ ነው ለኢትዮጵያውያን የወጣ ማስታወቂያ ይላል ቢራን ብቻ ይጠጡ፣ ይልና ግን ሲጠጡ እከሌን ይላል። እሺ እከሌን ቢራ ይጠጡ። መጀመሪያ ግን ማስጠንቀቂያ ነው ርዕሱ ቢራን ብቻ ይጠጡ፣ ከስር ነው እከሌን ቢራ ይጠጡ የሚለው ከውጭ አገር የሚመጣውን ቢራ ስትገዙ የኢትዮጵያ ገንዘብ ከሀገሩ ይወጣል። የዳሽ ቢራ ስትገዙ የኢትዮጵያ ገንዘብ በሀገሩ ይቀራል። አስባል የውጭ ቢራ ሲገዙ ብሩ ሄዳል። የዳሽ የተሰኘውን ቢራ ሲገዙ የኢትዮጵያን ማለት ነው ብራችን በሀገራችን ይቀራል። ይልቁንም ከውጭ አገር የመጣውን ቢራ ስትገዙ ለባዶ ጠርሙስ ቢያንስ አንድ አላድ ትከፍላላችሁ። የዳሽ ቢራን ገዝታችሁ ጠርሙሱን ብትመልሱ የጠርሙሱን ዋጋ አትከፍሉም የቢራውን ዋጋ ብቻ ትከፍላላችሁ እንጂ። ኢትዮጵያውያን ከወዳጆቻችሁ ጋር ዳሽ ቢራን ብቻ ጠጡ። ሐሙስ መጋቢት አንድ ቀን 1969 ዓመተ ምህረት ብርሃንና ሰላም ጋዜጣ ላይ እንግዲህ ለህትመት ያበቃው ነው። አሪፍ ነች። ለምሳሌ አሁን ትንሽ መደናገር ዳሽ ስላልኩት ነው። ከውጭ ሀገር የመጣውን ቢራ ስትገዙ የኢትዮጵያን ገንዘብ ከሀገሩ ይወጣል ይላል። ለምሳሌ ዳሽንም በለው። ዳሽን ቢራ ለምሳሌ ለምሳሌ አዎ እንተካው እሺ የዳሽን ቢራን ስትገዙ የኢትዮጵያ ገንዘብ በሀገሩ ይቀራል። ይልቁንም ከውጭ ሀገር የመጣውን ቢራ ስትገዙ ለባዶ ጠርሙስ ቢያንስ አንድ ዶላር ትከፍላላችሁ። የዳሽን ቢራን ገዝታችሁ ጠርሙሱን ብትመልሱ የጠርሙሱን ዋጋ አትከፍሉም። ቢራ ገዝተ የጠርሙሱን ዋጋ አትከፍሉም። ጠርሙሱን የቢራውን ዋጋ ብቻ ትከፍላላችሁ እንጂ። ኢትዮጵያውያን፣ ከወዳቾቻችሁ ጋር ዳሽን ቢራን ብቻ ጠጡ። እሺ። ሐሙስ መጋቢት አንድ ቀን 1969 ዓ ብርሃንና ሰላም ለህትመት ያበቃው ነው። ቆንጆ ነው። አሪፍ ነች። ለየት ያለ ነው። በነገራችን ላይ ገንዘብ ሊገዛው የሚችል ምርጥ ትንባሆ የሚል ማስታወቂያ ታስተሳል። ገንዘብ ሊገዛው የሚችል ምርጥ ትንባሆ የሚል ማስታወቂያም ነበረ። አለ፣ ልታሰማ ነበረ። ነበረ ነው። ትንሽ ቃላቶቹ ከባድ ናቸው። እኛ ደግሞ አናበረታ። በፍጹም ተደብቀ ትወጋለን። እንዴት ነው ነገር? አለማ አይሽ ጥሩ አይደለም። ቆምጬ ማለት ምን ማለት ነው? አሁን ቆምጬ ማለት አሁን አንተ ቆምጬ ነው የምትባለው? እኔ ቆምጬ ማለት ምን ማለት ነው? ትርጉሙ እኔ የሚጠቀሙበትን ነው፣ አማቁ አሁን ትክክለኛ ትርጉሙን አላውቅም። ቆምጬ ማለት ያው አንዱ ወይ ፋራ ሲሆን ምናምን ቆምጬ ይባላል። ቆምጬ በአራድኛ ፋራ ማለት ነው ይባላል። ይባላል ነው ይባላል ነው። ተው አትደምድም። አልደምድም እኮ እኔም አውቀው ነው ያልኩት። ፋራ ማለት ነው ይባላል። ምንም የማይገባው የከተማው ነገር ጠንቅቆ ያልተረዳ በዘመናዊነት ደረጃ በአለባበስ፣ በአመጋገብና በአመለካከት ያልሰለጠነ በአራዳ ልጆች አባባል ፋራ ወይም ቆምጬ እያሉ ይጠሩታል። አይደለ? ይሄ አራዳ ልጆች የሚጠሩት ነው። ቆምጬ ማለት ፋራ ወይም ያልሰለጠነ ማለት ሊመስላችሁ ይችላል። ይህንን ኮስችን ለአንተና ለአራዳ ልጆች ለሙድ አባቶች ልትና ስለ ቆምጬ አመጣጥ በትንሹ በትንሹ ቆምጬ አመጣጥ አለው። አዎ፣ ካነበብኩት ላይ ልንገርክ። ነገረኝ የተወሰኑ ነገሮች። ቆምጬ በደርግ ጊዜ የቢበሉኝ ወረዳ አስተዳዳሪ የነበሩ የአንድ ግለሰብ መጠሪያ ስም ነው። ሙሉ ስማቸውም ቆምጬ አባው ይባላል። ቆምጬ አባው፣ ቆምጬ አምባው፣ ቆምጬ አምባው ማለት ነው። ቆምጬ አምባው ይባላል። የጎጃሙ ቆምጬ ወይም ቆምጫባው ሶሻሊዝምን በተረዱት መንገድ የደርግ ባለስልጣናት ተረድተውት ቢሆን ኖሮ የኢትዮጵያ ታሪክ አሁን ከምናየው ፍጹም የተለየ ሆን ነበር ይባላል። የያኔው የደርግ ሊቀመንበር ጓድ መንግስቱ ኃይለ ማርያም በሰሩት ስራ ተደስተው የራሳቸውን ሽጉጥ ቢሸልሟቸው፣ እምቢ አልቀበልም፣ ከሽፍታ የነጠኩት 18 መሳሪያ አለኝ፣ ይልቅ ለሀገሬው ህዝብ መንገድ ቢሰራለት ደስ ይለኛል ብለው ጠይቀው ነበረ አቶ ቆምጫ በነገራችን ላይ ቆምጬ ማለት ትክክለኛ ትርጉሙ ደፋር፣ ጠንካራ፣ ቆራጥ፣ ቆምጫጫ ማለት ሲሆን በሸገርና በራዳ ልጆች ፋራ፣ ሰገጤ፣ ዥልጥ ወይም ጤባ የሚለውን ትርጉም ይይዛላል አቶ ቆምጫባው በአንድ ወቅት የአንድ ማረሚያ ቤት አስተዳዳሪ ሆነው ነበረ። ቆምጫባው በእስረኞች ዘንድም እጅግ ተወዳጅ የነበሩ ግለሰብ ናቸው። ታዲያ ቆምጬ የእስር ቤት አስተዳዳሪ በነበሩበት ወቅት ማንኛ ማንኛውም እስረኛ በየቀኑ ጸጉሩን እንዲታጠብና በየሳምንቱ ገላውን እንዲታጠብ ያስገድዱ ነበር። አብዮቱ በፈነዳ ጊዜ ብዙ የነፍስ ፍርደኞች ስለነበሩ ከእስር ቤት አምልጠዋል። ብዙ የነፍስ ፍርደኞች እና ቆምጬን ግን በጣም ይወዷቸው ስለነበረ በአንድ ቦታ ሰብስቧቸው፣ እናንተ ከሸፈታችሁ ሀገሩን ታነዱታላችሁ፣ ስለዚህ ጥያቄያችሁን ንገሩንና መፍትሄ ለምን አንፈልግላችሁም ይሏችኋል። እነዛም እስረኞች እንግዲህ የተወሰኑ ሽፍቶችም ከግብር ላይ አንድ ብር ከሀምሳ ሳንቲም ይቀነስልን ይላሉ። እስረኞቹ፣ ነብስ ፍርደኞቹ ማለት ነው። ከግብር ላይ ግብር ከግብር ላይ አንድ ብር ከሀምሳ ሳንቲም ይቀነስልን ይላሉ ይህንን ለአብዮቱ መሪ በመግለጽ ጎጃምና አንዳንድ አካባቢው ላይ እንዲረጋጋ ያደረጉ እንደ ስማቸው ደፋ ጠንቃራ ቆምጫጫ ቆምጬ ነበሩ፣ አቶ ቆምጫባው። ስለዚህ ቆምጬ ማለት እንግዲህ ፋራ ሳይሆን በኢትዮጵያ ታሪክ ውስጥ የራሳቸውን አሻራ መጣል የቻሉ የአንድ ጀግና ግለሰብ መጠሪያ ስም ነው። ቆምጬ አሪፍ ነው፣ በጣም አሪፍ ነው፣ አሪፍ የአራዳ ልጆች ያው ቆምጬ ማለት ፋራ ያርግቦ ይጠራል። አንዱ እንደዛ ነው የሚሉት። ደፋር ጠንካራ ቆምጫጫ። እሱን አይልገባል። ምንድ ማለት ቆምጫጫ? በቃ ደፋር ጠንካራ ማለት ነው ቆምጫጫ። ደፋር ማለት እኳ አለ። ቆምጫጫ ጠንከር ያለ የማይበገር ማለት ነው። ፈለክ ለማንኛውም ቆምጪ ማለት ይህንን ይመስላል። እኛ በተለምዶ አንተ ለምሳሌ በተለምዶ ነው በተለምዶ እኮ ነው፣ አዎ ፋራ የሚለውን ወይም ጤባ ወይም ደግሞ ዥልጥ የሚለውን ትርጉም ይዛል። በተለምዶ አንደዛ፣ እንጂ ትክክለኛ ማንነታቸው እንግዲህ ለኢትዮጵያ ታሪክ የራሳቸውን ጉል አሻራ ማሳረፍ የቻሉ የአንድ ግለሰብ መጠሪያ ስም ነው፣ ቆምጫ አባ ይባላሉ። ብዙ ነገር እያወቅኩ ነው ግን ምንም ማድረግ አይቻልም። ያው ከእስር ቤት ጋር የሚተያያዘ ታሪክ ስላላቸው ነው፣ መንደርደሪያ ነው። ወደ ከርቸሪስቲቫሊን ሆን ክልኝ ትላለህ። ለማንኛውም አድማጮቻችን አመለካከታችሁ እንደተቀየረ ተስፋ አደርጋለሁ። ስለዚህ ቆምጬ ማለት ደፋር ማለት ነው። እሺ እንዳትሸወዱ፣ ትበላላችሁ፣ ራሳችሁ ነው ፋራ የምትሆኑት በኋላ ላይ። ለማንኛውም አሁን በቀጥታ ተከርቸሌ ወደተሰኘ ፕሮግራማችን ነው የምንሄደው። ደስ ይለኛል። በጉጉት የሚጠበቅ ፕሮግራማችን ነው። እንግዲህ ግርግዳ ወዳጃችሁ፣ ጣራ ዘመዳችሁ፣ ወለሉ ጓደኛችሁ አድርጋችሁ የፀሐይ ብርሃን በስስት የምታገኙ ጨረቃ እንደ ፀሐይ ግርዶሽ የራቀባችሁ የዲጄ ኪንግስተን ሰዎች፣ ሳምንቱ እንዴት አለፈላችሁ? ሁሌ አርብ በዚህ ሰዓት እናንተን ለማስታወስ ከተለያዩ ማረሚያ ቤቶች የተላኩ ደብዳቤዎችን የምናቀርብበት ሳምንታዊ ፕሮግራማችን አሁን ሊጀምር ነው። ከከርቸሌዮ መኪና ሲያሽከረክር ሰው የገጨ፣ በጸብ መሀል ሊያገላግል የገባ፣ አትርፎ ሸጦ ሕይወቱን ለመቀየር አስቦ ወንጀል የፈጸመ በአጋጣሚ በተፈጠሩ ክስተቶች ለእስር የተዳረጋችሁ ቅጣታችሁንም ተቀብላችሁ የመፈቻ ጊዜያችሁን በጉጉት የምትጠባበቁ የኔ ሰዎች ከከርቸሌው፣ ከርቸሌ ማረሚያ እንጂ መኖሪያ አይደለም። የታሰረ ሁላ ደግሞ ወንጀለኛ አይደለም እንዳይረሳ። ከያላችሁበት ማረሚያ ቤት ስትወጡ ሀገራችሁን የምትጠቅሙ ራሳችሁን የምታበረቱ እንደምትሆኑ ተስፋ አደርጋለሁ። አንተስ ተስፋ እናደርጋለን እንዴ! ብቻ የፈጠራችሁን አምላክ አስቡ። ፈጣሪ ስራችሁን ቀለል ያደርግላችሁ። የዛሬ ባለታሪካችንን የፍሬወትን ታሪክ ለጆሮ እንዲጥም አድርጎ በረከት ላጲስ አዘጋጅቶ አቅርቦታል። ድምፁን ሪኮርድ በማድረግ ሻኩራ ስቱዲዮ ፋይናሊ ማስተሩን በማውጣት ደግሞ ላላ ፕሮዳክሽን ተባብሮናል። ሁሉንም ከልብ እናመሰግናለን። የዛሬ ባለታሪካችንን የፍሬወት ታሪክን አድምጠን እንመለሳለን። ከከርቸሌው ሊጀምር ነው። ከዛ በፊት ግን አንድ ጥያቄ ጠይቀኛ። ምን ማድረግ ይቻላል? ምንም ማድረግ አይቻልም። ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ከተለያዩ ማረሚያ ቤቶች እውነተኛ አስገራሚ አሳዛኝና አዝናኝ የፍቅር ደብዳቤዎች የሚቀርቡበት ሳምንታዊ ልዩ ከርቸሌው ምንም ማድረግ አይቻልም። ፈጣሪ ሁሉንም ሲፈጥር ሳያዳላ እያንዳንዱን ፍጥረት ከትል እስከ ዝሆን የዕድሜ ክፍፍል ሲያረግ ዝሆንንም ትልንም እዚች ምድር ላይ የሚቆዩበት ዘመን እኩል ነበር። ምድር ላይ ያለ ነፍስ ያለው ፍጡር በሙሉ የዕድሜ ጣራው አረባ ይሁን ብሎ ነበር በኋላ አራት ነፍሶች ሸንጎ ቆሙ። ሰው የመጀመሪያው ሲሆን ቀጥሎም ኤሊ ከዛ ውሻና አህያ ሐሳባቸውን ሊያቀርቡ ተሰየሙ። የሰው ልጅ በአምሳሉ ተፈጥሮ እንዴት አርባ ዓመት ይበቋል? በአርባ ዓመት ውስጥ አግብቶ ወልዶ ሰርቶ እንደ ተጨናነቀ ሳይዝናና ሊሞት ነው ማለት ነው። ሰው ሐሳቡን አቀረበ። ኤሊ፣ ድንጋይ ተሸክሜ በዚህ ቀርፋፋ አካሄዴ አርባ ዓመት ሙሉ ችለዋለሁ። ውሻ፣ ሰው ደጅታ ስሬ አርባ ዓመት ሙሉ አይረዝምም ጌታዬ አለ። አህያም ሰውን ከነሸክሙ ለአርባ ዓመት መሸከም አረተው። ፈጣሪ ሁሉንም አዳምጦ ከአህያ ከውሻና ከኤሊ ሀያ ሀያ ዓመት ቀንሶ ለሰው ልጅ ሰጠው። የሰው ልጅ መቶ ዓመት መኖር ጀመረ። ታዲያ የተሰጠውን 40 ዓመት ተደስቶ ተዝናንቶ ይኖራል። አርባ ዓመቱ ሲያልቅ ወደ ተውሶ ዘመን ይገባና የአህያን እስከ 60 የውሻን እስከ 80 የኤሊን እስከ መቶ ይኖራል። የሰው ልጅ ተደስቶ የሚኖርበት ዘመን እስከ አርባ ዓመቱ ብቻ ነው። ፈጣሪ የአንተ እድሜ ይሄ ነው ያለውን ያህል ኪንጎ፣ ታዲያ እኔ ፍሬውት የመደሰቻ የመሮጫ የመዝናኛ ገንዘብ የሚይዝበት ዘመኔን ከማኅበረሰቡ ተገልዬ ጥፋተኞች የሚቀጡበት ሌላ ማህበረሰብ ውስጥ እገኛለሁ። የመሮጫ ዘመኔን በአራት ማዕዘን በተገነባ ቤት ውስጥ ቋጭቻዋለሁ። ስወጣ ጻፊው፣ ማላቀው ደራሲ ከላይ እንዳለው ያያውን ዘመን እቀላቀላለሁ። በዚህ ዘመን አንድን ሰው ያንገተህን አብል፣ የእጅህን ቀለበት፣ የእግርህን ጌጽ ስጠኝ ብትለው መልሱ ምን አይነት ሞኝ ነው ብሎ ስቆ ነው የሚያልፈው። ታዲያ የእኔን ምን ይሉታል? የወለድኩትን ልጄን ማሳደግ ቢያቅተኝ ጉድ ብዬ፣ ልጄን ልጃችሁ ነው ብዬ ሰጠዋቸው። ዛሬ የጀርባ ላይ ቅማል የውስጥ እግር እሳት ሆኖ እያንገበገበኝ ነው። ሰው ዘጠኝ ወር የተሸከመውን ደግሜ አልወልደውም ያለውን ምጥ ተቋቁሞ ከማኅፀኑ ፈልቅቆ ያወጣውን ከደረም መካከል በአምላክ ታምራት የወተት ምንጭ ያጠባውን በተኮላተፈ አንደበት የነፍስና ሴት የሚያረካውን የአካሉን ክፋይ ከአንገት አብልና ከጣት ከለበት አሳንሶ ለሰው በውሰት መስጠት ምን ይባላል? የትካዜ ማዕበል የልቤን ዳርቻ ክፉኛ እየመታት ትርትር ስትልብኝ፣ ልጄ እያነሳኝ ይሆን ለምን ለማታውቂው ሰው ሰጠሽኝ እያለ እየወቀሰኝ ይሆን እያልኩ እፈራለሁ። ለሊት ድብንባል እንቅልፍ ውስጥ ነዛ ጥርት ያሉ ውብ ባይኖች እየተንከራተቱ ሲያውኝ አትለኝ የሚመስለው ለቅሶ በጆሮዬ ሲደርስ ከእንቅልፍ ይነሳለሁ። ሂንጎ ልጅ አደለም ብያምኜ የሰጠሁትን የአካሊ ፍልቃቂ አሁን ከየት ላምጣው? ብቻ በግራ መጋባት ውስጥ የረጅም ፍርዴን ለመጨረስ በተስፋ መቁረጥ ውስጥ መረሼን ወደማላቀው መነሻ ይጓዛለሁ። ልጄን እንደወለድኩት ቹቹ፣ ከዛም በእሱ ያየሁት ፈተና ትዝ ሲለኝ፣ ደግሞ ስንታየው ሲስቅ ሲፍለቀለቅ፣ ደግሞ ደስታዬ መከታ ይለው ነበረ። ልጄ ባለህበት ሰላም ሁንልኝ። መቼም ዕድሜ ፈቅዶ ከተገናኘን አትውቀሰኝ፣ አንተን አጥቼ የኖርኩት ዘመን ለእኔ በቂ ነውና፣ ትዝታዬ መከራዬም፣ ደስታዬም፣ ሽንፈቴም፣ ኑሮዬም፣ ነገዬም አንተው ነህና፣ ፈጣሪ ረጅም መንገድ አሳጥሮት ዓይንህን ለማየት ያብቃኝ። አይዞሽ የሚለኝ ሰው ፈልጋለሁ በርቺ፣ ተጽናኝ የሚለኝ ሰዎች አለው። ኪንግ ሕይወትና ፊልም ይለያያል። ልክ እንደ እኔ በፊልሙ ዓለም መከራዋ በዝቶ ስትቸገር ፍቅሯን መግለጽ አቅቷ ስትርበተበት ሳያት ለፊልሙ ነፍስ ስትዘራበት ስመለከታት ሳያት ደምሴ እኔን እኔን እየመሰለችን ይገረማለሁ። ሳያት መልእክቴን ከሰማሽ ደብዳቤ ሎ ከበቃች እርቺልኝ ልልሽ ፈልጋለሁ። ፈገግታሽም ለቅሶሽም ለዛ አለውና መድረሻዬ ወደ እኔ ስለማይመጣ መነሻዬ እናፍቃለሁ። ኪንጎ ከተኛ ሰው የቆመ ከቆመ ሰው የተራመደ ይሻላልና አበቃው። ፍሬዎት ነኝ ከማረሚያ። የዛሬ ባለታሪካችንን የፍሬዎትን ታሪክ አድምጠን ተመልሰናል። ያሳዝናል፣ ልብ ይነካል፣ በጣም ነው የሚያሳዝነው። ለማንኛውም ከልጅሽ ጋር በድጋሚ እንደምትገናኝ ተስፋ እናደርጋለን። ሳያት ደምሴን፣ በጣም ነው መወዳት። ፊልም ላይ ያ በቃ መንፈሷ የሚረበሸው አለ፣ አደለም? እሱኛውን ሳይ ደግሞ የኔን ይመስለኛል በጣም ነው መወዳት ብላ ነበረ እንግዲህ ሳያት ደምሴንም አስደመጥናት ታሪኩን በጣም ነው ያዘነችው በጣም ነው ልቧ የተነካው እናም ለፍሬ ህይወት ባለችበት ይሄ መልእክት ይድረሳት ብላለች ሳያት እንግዲህ ተወዳጇ ድምፃዊ ተዋናያት እንዲሁም ሞዴሊስት ሳያት ደምሴ ለፍሬ ህይወት ይህን መልእክት አስተላልፋላታለች እሱና ድምፀን በድጋሚ ከቻሳ ፍሬ እንደምናለሽ ጤናሽ እንዴት ነው? አጠገብ ለሌለ ሰው ምንም ሰላምታ፣ ምክርም ሁሉንም ነገር መላክ ትንሽ ይከብዳል። ምክንያቱም ነገር ባይን ይገባል ይባላል። ግን ጊዜ ወስደሽ ካለብሽ የህይወት ትግል የህይወት ፈተና ጊዜ ወስደሽ ደብዳቤ በመጽሐፍሽ የጻፍሽውን ነገር ውስጥ እኔንም በመክተትሽ በጣም ደስ ብሎኛል። ስለላክሽልኝም አመሰግናለሁ ሁላችንም በቤታችን ባናደርገው ባንሞክረው የምንለው የተለያየ ስህተቶች ሰርተናል። ነገር ግን በጊዜው በሰዓቱ አንቺና እግዚአብሔር ብቻ ናችሁ የምታውቁት። በጊዜው ልክ የመሰለሽን ያደርግ እና ምንም ነገር በጊዜው በሰዓቱ የተደረገ ነገር ሁሉ መሆን ያለበት ነገር ነው። ልክ ነው፣ ልክ አይደለም፣ ልክ ነው። ጊዜ ሚዛን ስለሆነ እሱን ይፈርዳል። ልክ ያልሆነውም ቅጣቱን ያገኛል፣ ልክ የሆነውም ደግሞ የለፋበትን ያገኛል። ነገር ግን ልጅሽን መስጠትሽ እኔ በበኩሌ ስህተት ነው ብዬ አላምንም። ምክንያቱም በጣም የምትወጁን ነገር ነው አሳልፈሽ የምትሰጪው የተሻለ ነገር ይኖራል ብለሽ እርግጠኛ ነኝ። የተሻለ ህይወት መስጠት ብትቺ፣ አንቺ የተሻለ ነገር ማድረግ ብትቺ፣ አታደረጊውም ነበረ። ስለዚህ መቀየር በማትችው ነገር መቀየር የምትችው ህይወትሽን የተሻለ ነገር መገንባት የምትችበትን ማንነትሽን አትጉጂ። ከዚህ ስትወጪ ማንነትሽ መልካም አስተሳሰብሽ ያስፈልግሻል እና ምክንያቱም ህይወት እንደምታየው በጣም ከባድ ትግል ነው። ስለዚህ አሁን ማድረግ የምትችው ነገር መጸለይ ባለሽበት ለሱ የተሻለ ህይወት እንዲኖረው አንቺ ያለፍሽበትን መንገድ እንዳልፍ ልጸልይለት ብቻ ነው ምች የሰው ልጅ አቅሙ ይሄ ብቻ ነው። ስለዚህ በርቺ፣ አይዞሽ፣ እግዚአብሔር ከአንቺ ጋር ይሆን ስትወጪ እንደ አዲስ ለመሞከር ጥንካሬውን ሀይሉን እግዚአብሔር ይስጥሽ። ስራዬን ስለወደሽ ስላየሽልኝም በጣም ደስ ብሎናል። ሳያት ደምሴ ነኝ አመሰግናለሁ። የተወዳጇን ሞዴሊስት አክትረስ እና ድምፃዊ የሳያት ደምሴን ለፍሬ ህይወት ያስተላለፈችላትን መልእክት አድምጠን የስፖንሰሮቻችንን መልእክት ሰምተን በድጋሚ ተመልሰናል። እሺ ኪንጎ እንዴት ነበረ? በጣም ሳያትዬ ቆንጆ ቆንጃ ስቴትን የሰጠቻት ቆንጆ አስተያየት ሰጥታለች። እሷን ቆንጆ ነች ትላለች። ለማንኛውም ፍሬዎት ባለሽበት ይደርስሻል ብዬ ተስፋ አደርጋለሁ እርግጠኛ ነኝ ደስ እንደሚልሽም በጣም ብዙ አድማጮቻችን የዲጄ ኪንግስተን ሰዎች እየደወሉ አሪፍ ቀን ከኛ ጋር እያሳለፉ እንደሆነ ነግረውናል ሃፒ በርስ ዴይ ይበል ደስ ይለኛል ደስ ይለኛል እ ይኸው ወንድማችን ሃፒ በርስ ዴይ ሃፒ በርስ ዴይ ኬኩ ታርዷል ወይ ሃፒ በርስ ዴይ ሃፒ በርስ ዴይ ኬኩ ታርዷል ወይ ሃፒ

በርዝ ደይ አሁን በቀጥታ ሽሮ ሜዳችን ላይ ወደምንበት ነው። አዲስ የነጠላ ሙዚቃ ነው የምናልፈው። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር።